ሰላም ጤና ፍቅር በያላችሁበት ይድረሳችሁ ውድ የብላክ ላየን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መጥተናል። መረጃው ለብዙዎች እንዲዳረስ ቪዲዮ ላይክ በማድረግ ማየት እንድትጀምሩ እያሳሰብን በቅድሚያ አርእስተ ዜና፣ የአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ምኒልክ እዝ በዘመቻ አርበኛ ደማአሊ ታሪካዊና ማርሽ ቀያሪ ውጊያ አድርጎ ድል ማግኘቱን ተከትሎ አርበኛ ዘመነ ካሤና ሌሎች አመራሮች በወንድሞቻቸው አማራዊ ድል ደስታቸውን ገለጹ። በዝርዝር እናስደምጣችኋለን። መከላከያ ሰራዊቱን ግዳጅ ልናዘጋጅ ስለሆነ የአማራ ክልልን ጸጥታ በራሳቸው አቅም ለመቆጣጠር መስራት አለባችሁ፣ በማለት ጀነራል አበባው ታደሰ የአማራ ክልል ብልጽግናዎችን ትእዛዝ ሰጠ። እንመለከተዋለን። ወሎ ላይ በነበረው አስፈሪ ውጊያ የሰሜን ወሎ ዞን አመራሮች ወልዲያ ከተማ አናድርም በሚል ምሽቱን ወደ ሀራና ጭፍራ መጓዛቸው ተሰምቷል። የዜናችን አካል ነው። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለፈጣንና ታማኝ መረጃ የብላክ ላይን ሚዲያን ቴሌግራም ገጽ ተቀላቀሉንም። የአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ በዘመቻ አርበኛ አደም አሊ ወይም አባን አደው ታሪካዊና ማርሽ ቀያሪ ውጊያ አድርጎ ድል ማግኘቱን ተከትሎ አርበኛ ዘመነ ካሤና ሌሎች አመራሮች በወንድሞቻቸው አማራዊ ድል ደስታቸውን ገለጹ። በፋኖ የተጋድሎ ታሪክ ውስጥ አዲስ ታሪክ የተጻፈ ሲሆን የወታደራዊ ሳይንስ ጠበብቶቹና የደፈጣ መሐንዲሶቹ የአፋባሀ ሚኒሊክ እዝ ወታደራዊ አመራሮች ያወጡትን ድንቅ ወታደራዊ እቅድ መሬት ላይ ተግብረውታል። በአንድ ቀን ኦፕሬሽን ስምንት ሞርተሮች ሲማረኩ ለመጀመሪያ ጊዜ ሲሆን ስድስት ስድሽ ቃዎች አንድ ኦራል ሙሉ ተተኳሽ በርካታ የቡድንና የነፍስ ወከፍ መሳሪያዎች በተጨማሪም ከ111 በላይ ምርኮ ጋር ገቢ መደረጋቸው ተረጋግጧል። አገዛዙ የሚተማመንባቸው ጠላት ሙጃን ማዕከል በማድረግ የሰሜን ወሎን ቀጠና ለመቆጣጠር ስምሪት የተሰጣቸው 12ኛና 61ኛ ክፍለ ጦር በሚገባ ተደቁሰዋል። በተለይ ነባሯ 12ኛ ክፍለ ጦር ከ70% በላይ የሚሆነው ኃይሏ ተደምስሷል ነው የተባለው። መስከረም 14 ቀን 2018 ዓ.ም ጠዋት 12 ሰዓት የጀመረው ውጊያ እስከ ምሽት ድረስ ቀጥሎ ነበረው ሲሆን እስከ 8 ሰዓት በተካሄደው ውጊያ የተገኙ ተጨማሪ ድሎች፣ ብሬን 14፣ ስናይፐር 9፣ ክላሽ 438፣ የተደመሰሰ ጠላት 471፣ የተማረከ 175፣ ተተኳሽ 52600፣ ወታደራዊ ሬዲዮ 9፣ ኤፍዋን ቦምብ 148፣ ቁስለኛ 126፣ የሞርተር ቀንቡላ 37፣ አንድ ሲኖትራክ ሙሉ ወታደራዊ ቁሳቁስና ሬሽን ተማርኳል። ይህንንም ተከትሎ የአፋ ብሃ ማዕከላዊ ኮማንድ አባልና የቴሮስ እዝ ሰብሳቢ አርበኛ ዘመነ ካሤ እውነትም አለም ሲሰለ ሲያሰለጥን ወሎዬን ይመስላል በማለት ደስታውን ገልጧል። አርበኛ ዘመነ ካሤ ቤት አማራ መንፈሱም መሳሪያውም የሰለጠነ ሕዝብ ነው ያለ ሲሆን አፋብሃ ምኒልክ እዝ ድፍን አማራን አኩርታችኋል፣ ዋርካው ምሬ ወታደራዊ ሰላምታይን ባለህበት ይድረስ ብሏል። ሻለቃ ዝናቡ ልንገራውም የቴሮስ እዝ ጦር አዛዥ ለምኒልክ እዝ ወንድሞቹ ደስታውን የገለጸላቸው ሲሆን በዘመቻ አርበኛ አደም አሊ ወይም አባና አደውስን ባደረጋችሁ ታላቅ ተጋድሎና ላስገኛችሁ ታላቅ ድል ኩራት የተሰማን መሆኑን እየገለጽን ድርጅታችን ሁሌም እንደተጠበቀ ነው ብሏል። አርበኛ ሄኖክ አዲሴም ሪፐብሊክ የፖለቲካ ዘርፍ ኃላፊ በቆምናትና በቆምንባት ሀገር ዳግም በነጻነት እንኖራለን ብሏልም። የአብይ አህመድ ስርዓት የአማራን ህዝብ ከኢትዮጵያ ምድር ለማጥፋት ትናንታችንን በተረት ተረት፣ ዛሬያችንን በጦርነት ነጋችንን ደግሞ በባርነት ለመደምደም እየታተረ ይገኛል ነው ያለው። አርበኛ ሄኖክም ምንም እንኳን ጦርነት ህዝባችን የማይፈልገው ጉዳይ ቢሆንም የፋሽስቱ ስርዓት የሰጠን አማራጭ ግን ሁለት ብቻ ነው ለነጻነት መስዋዕት ወይም ባርነትን፣ ከባርነትና ከነጻነት አንዱን እንድንመርጥ ስለተገደድን ለነጻነታችን በክብር መቆምን ወይም በክብር መስዋዕትን ነትን መቀበልን ምርጫችን አድርገናል። አርበኛ ሄኖክ አክሎም በትናንትናው እለት የምስራቅ አማራው ቀጠና የአፋባ ሚኒሊክ እዝ ሰራዊት ጀብዱን በባርነት ከመሞት ይልቅ ለነጻነት በክብር መሰዋት በመረጠው ሰራዊታችን የተገኘ አስገራሚ ውጊያ ድል ነው። የሚኒሊክ እዝ የጦር ጠበብቶች ለነጻነቱ ሲል በተሰዋው በጀግናችን በአርበኛ አደም አሊ ወይም አባናደው ስም የጀመሩት ዘመቻ የቁጭትና የአልበገር ባይነት ማሳያ ሲሆን፣ ለነጻነቱ የሚታገለው የሰራዊታችንን የማድረግ አቅም ያሳዩበት ነው ብሏል። በዚህ አጋጣሚ ለጀግኖቹ የጦር ጠበብቶች ና ለጀግናው ሰራዊታችንም በህዝባችን ብርቱ ተጋድሎ በሰራዊታችን ጀግንነትና አማራዊነት አባቶቻችንን ጠብቀው ባቆዩልን በቆምናትና በቆምንባት ምድር ዳግም በነጻነት እንኖራለን። በስኬት የጀመርነው ዘመቻም ሌሎች ዘመቻዎችን በመውለድ በነጻነት ይደመደማልም። የአማራ ህዝብ በኢትዮጵያ ምድር ላይ ከሰማይ በታች የሚታወቅ ያላየውና ያልቀመሰው የበደል አይነት የለም። ይህንን በደል የምንገረስሰው ደግሞ በእኛ በልጆቹ የተባበረ ክንድ ነው። እያንዳንዱ ሰራዊታችን በያዘው አፈሙዝ፣ እያንዳንዱ ሰራዊታችን በታጠቀው ህዝባዊነት አንዳንዱ ሰራዊታችን ባሰመረው አማራዊነት ትግላችን የአማራን ህዝብ የህልውና አደጋ በመቀልበስ ለኢትዮጵያ ሰማይና ምድር ለአማራ ህዝብ ህልውና ዳግም ስጋት የማይሆን ስርዓትን በመትከል ይቀጥላል ብሏል አርበኛ ሄኖክ አዲሴ። ይህ በእንዲህ እንዳለ ወደ አፋ ምስራቅ አማራ ቀጠና ሚኒሊክ እዝ በቅርብ ርቀት የተቀላቀለው የደጋው መብረግ ክፍለ ጦር አመሻሽ ላይ የጋዞ ወረዳ ዋና ከተማ የሆነችውን እስታይሽ ከተማን ተቆጣጥሮ ማደሩን ሚኒሊክ እዝ መረጃውን አጋርቶናል። የሰሜን ወሎ ዞን አመራሮች ወልዲያ ከተማ አናድርም በሚል ምሽቱን ወደ ሀራና ጭፍራ መጓዛቸው ተሰምቷል። አመራሮቹ ትናንት ከፋኖ ከመማረክ የተረፉ የሰሜን ምስራቅ እዝ ወታደሮችና የጦር መሳሪያዎችን ከያሉበት በመለቃቀም ታጅበው ነው የተጓዙት ተብሏል። አመራሮቹ ፋኖ ዛሬ አዳሩን ወልዲያ ከተማ ሊቆጣጠር ይችላል በሚል ስጋት ነው ከተማዋን ለቀው የወጡት ሲሉ ምንጮቻችን ገልጿል ሲል መረብ ሚዲያ ዘግበዋል። በተያያዘ ዜና የሰሜን ምስራቅ እዝ አዛዥ ሌተናል ጀነራል አሰፋ ቸኮል የቁም እስረኛ መደረጉ ተሰምቷል። ጀነራሉ ከሳምንታት በፊት በአፋር ሰመራ ከተማ ምክትል ኢታማዦር ሹሙ በተገኙበት የግምገማ መድረክ ላይ ከፍተኛ የሆነ ትችት አስተናግዶ እንደነበር ተነግሯል። በግምገማ መድረኩ ነሐሴ 3 ቀን 2017 ዓ ም ራያ ቆቦ ላይ በፋኖ ስለተማረከው ዙ 23 ጉዳይ ተነስቶ ኢታማዦር ሹሙ አበባው ታደሰ ጸያፍ ቃላቶችን በመጠቀም ጭምር አሰፋ ቸኩልን በስድብ እንደወረፉት ነው ተዘግቦ የነበረው። በትናንቱ ውጊያም ደግሞ በፋኖ የተገደለውንና የተማረከውን የእዙን ጦር መሳሪያና ሰራዊት ውለድ ተብሎ ምሽቱን የቁም እስረኛ ተደርጓል ሲሉ የመረጃ ምንጮች ድርጅቶቻችን ገልጸዋል። ሌተናል ጀነራሉ የሚዘውሩት በስሩ የሚገኙ የኦሮሞ ተወላጅ የሆኑ የበታች አመራሮች ማዕረግህን በሳንጃ ቆርጠን እንጥልልሃለን በሚል ቃል በቃል እንደተናገሩት ነው የተሰማው። አሰፋ ቸኮል ምሽቱን የቁም እስረኛ ተደርጓል። ዛሬ ወደ አዲስ አበባ ይወሰዳል። እዛ ከደረሰ በኋላ ወይ ማዕረጉን ተነጥቆ ይታሰራል፣ አሊያም ሊረሸን ይችላል ሲሉ ነው መረጃውን ያደረሱ ምንጮቻችን የገለጹት ብሏል መረብ ሚዲያ። ስነ ልቦናው የተጎዳ ሰራዊት ጦርነት ቀርቶ ውጊያ አያሸንፈም ተባለ። የአገዛዙን ሰራዊት ብሎም የብልጽግናን ደጋፊዎች ስነ ልቦና የሚጎዱ አንድ ሺ አንድ ምክንያቶች ኢትዮጵያ ውስጥ አሉ። ስነ ልቦናው የተጎዳ ሰራዊት መንፈሱን፣ ድፍረቱንና ተግዛጹን ያጣ ብዙውን ጊዜ ለመዋጋት ፍላጎት መቀነስ፣ እጅ የመስጠት ወይም የክህደት ፍላጎትን ያስከትላል። ይህ ሁኔታ በጠላት ስልቶች እንደ ስነ ልቦናዊ ጦርነት መምታትና መሮጥ ወይም ስልታዊ የቦምብ ጥቃት ወይም እንደ አመራር እጦት፣ ደካማ ስልጠና ወይም በቂ አቅርቦት ባሉ ውስጣዊ ሁኔታዎች ስራዎች ሊከሰት ይችላል ይላሉ የዓለም አቀፍ የጦር ባለሙያዎችም። አብይና ብርሃኑ ጁላ በየጊዜው ሚዲያ ላይ እየወጡ ብዙ ቢሉም መሬት ላይ ያለው እውነታ የሚነግረን ፋኖን በጦርነት ማሸነፍ እንደማይቻል ነው። ስለ ብቃቱና ጀግንነቱ ብዙ የሚወራለት የእስራኤል ጦር እንኳን ሁለት ዓመታት ተዋክቶ ሐማስን ማሸነፍ አልቻለም። ምክንያቱም ውጊያው ሽምቅ ስለሆነ ነው። እና አብይ አህመድ ምክር ቢሰሙ ኖሮ ከሁለት ዓመት በፊት ጀምሮ ተነግሯቸው ነበር። የብልጽግና ጋዜጠኞችና አራጋቢዎች ደግሞ አሁንም ድረስ የምርኮኛው የፊልድ ማርሻሉን ወሬ እየሰሙ የፋኖን ኃይል ሲያጣጥሉ ይውላሉ። ፋኖ ቅጽበታዊ ጥቃትም ሆነ መደበኛውን ውጊያ ፈጽሞ ምርኮ በምርኮ ሲሆን ደግሞ ቀደም ሲል የተናገሩትን ከሚያዩት እውነታ ጋር ማስታረቅ ሲያቅታቸው ራስን በክህደት ለማሳመን ይሞክራሉ፣ ወይም ድብታ ውስጥ ይገባሉ፣ ወይም ወሬው እስኪደበዝዝ እንደ ኤሊ አንገታቸውን ወደ ውስጥ አስገብተው ቆይተው ወሬው የተረሳ ሲመስላቸው መዘዝ ያደርጋሉ። የሳይበሩ ሰራዊታቸው ባህሪው እንዲህ ነው። እነዚህ ሰዎች የፕሌቶን የዋሻውን አሊጎሪ ያስታውሱናል። በፀሐይ ብርሃን የሚታየው እውነት ከማየት ይልቅ በጥላው የሚንቀሳቀሰውን ነገር በማየት ራሳቸውን ማሳመን ይፈልጋሉ። ይህ ጥላን የማመን ሁኔታ በፀሐይ ብርሃን ለሚታየው ችግር የጋራ መፍትሄ እንዳይፈለግ ያደርገዋል። እንደ አብይ አህመድ በምናብ የንስር ዓለም በመንሳፈፍ መሬት ላይ ለሚታየው የፈጠጠና ያገጠጠ ችግር ትክክለኛ መፍትሄ መፈለግ በፍጹም አይቻልም። እውነታውን በመጋፈጥ የመፍትሄው ግማሽ ላይ መድረስ ይቻላል እያሉ ነው ብዙዎችም መከላከያ ሰራዊቱን ለሌላ ግዳጅ ልናዘጋጅ ስለሆነ የአማራ ክልልን ጸጥታ በራሳቸው አቅም ለመቆጣጠር መስራት አለባችሁ፣ በማለት ጀነራል አበባው ታደሰ ለአማራ ክልል ብልጽግናዎች ትእዛዝ ሰጠ። የመከላከያ ሰራዊቱ ምክትል ኢታማጆር ሹም ጀነራል አበባው ታደሰ መከላከያ ሰራዊቱ ለሌላ ግዳጅ ልናዘጋጅ ስለሆነ የአማራ ክልልን ጸጥታ በራሳቸው አቅም ለመቆጣጠር መስራት አለባችሁ፣ ሲል ከአማራ ክልል ባለስልጣናት ጋር ባደረገው ውይይት መናገሩን ለጉዳዩ ቅርበት ያላቸው ምንጮች አስረድተዋል። ጀነራሉ የአማራ ክልል መንግስት ክልሉን ከመከላከያ ሰራዊቱ ተረክቦ ማስተዳደር መንቀሳቀስ እንዳለበት ከክልልና ዞን ባለስልጣናት ጋር እያደረገው ባለው ውይይት ማሳሰቡን መረጃው ያሳያል። ምክትል ኢታማዦር ሹሙ በቅድሚያ በደብረ ብርሃን ከተማ ቀጥሎም በኮምቦልቻ ተገኝቶ ከክልልና ዞን ባለስልጣናት ጋር መወያየቱ የተነገረ ሲሆን በመጪዎቹ ቀናት ደግሞ በጎንደር እና በባህር ዳር ከተሞች ላይ ተመሳሳይ ውይይቶችን ያደርጋል መባሉን መረጃ ያሳያልም። እንደ መረጃ ምንጮች ምክትል ኢታማዦር ሹሙ መከላከያ ሰራዊቱን ለሌላ ግዳጅ የማዘጋጀት እቅድ አለን በማለት የአማራ ክልል መንግስት የራሱን የጸጥታ መዋቅር በማጠናከር ክልሉን ከመከላከያ ለመረከብ መስራት እንዳለባቸው ለተሰብሳቢ ባለስልጣናት አስረድቷል ተብሏልም። ከዚሁ ጋር ተያይዞ የአብይ አህመድ አገዛዝ መንግስት ከሰሞኑ ለተለያዩ ወታደራዊ አመራሮች የማዕረግ እድገት መስጠቱ የሚታወስ ሲሆን ለወታደራዊ አመራሮቹ የተሰጠው የማዕረግ እድገት አንድምታ ከጀኔራል አበባው መከላከያ ሰራዊቱ ለሌላ ግዳጅ ልናዘጋጅ ነው ከሚለው ንግግር ጋር የሚያያዝ ሳይሆን አይቀርም ተብሏልም። የበንዲ እንዳለ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የክልሉ ጸጥታ ምክር ቤት የአማራ ክልልን ወቅታዊ ሁኔታ ለመገምገም በተሰበሰበበት ወቅት ክልሉን ከመከላከያ ሰራዊቱ ለመረከብ አቅማችንን ማጠ መከራከር አለብን ማለታቸው አይዘነጋም። ይህንን ታሳቢ በማድረግም የአማራ ክልል መንግስት በጀቱን ሙሉ በሙሉ ለሚሊሻና የአድማ ብተናና ምልመላና ስልጠና ተግባራት እያዋለው እንደሚገኝ የተለያዩ መረጃዎች ይጠቁማሉ። ምክትል ኢታማጆር ሹሙና የክልሉ ርዕሰ መስተዳደር ይህንን ይበል እንጂ የመከላከያ ሰራዊቱ ከአማራ ፋኖ ጋር እያደረገ ባለው ጦርነት ተከታታይ ሽንፈቶችን እያስተናገደ እንደሚገኝ ይታወቃል። ጀነራል አበባው ታደሰ መከላከያ ሰራዊቱን ለሌላ ግዳጅ ስለማዘጋጀት ያነሱትን እቅድ በዝርዝር ባያስረዳም በኢትዮጵያና ኤርትራ መካከል ከጊዜ ወደ ጊዜ እየተካረረ መጣው የሁለቱ ሀገራት ወቅታዊ ሁኔታ ጋር የተገናኘ ሊሆን ይችላል ተብሎ ይገመታል። የሸገር ኤፍኤም ጋዜጠኞች ትዕግስት ዘሪሁንና ምንታምር ጸጋው ከእስር ተለቀቁ። የፌዴራሉ ጠቅላይ ፍርድ ቤት ሁለተኛው ችሎት የሸገር ኤፍኤም ጋዜጠኞች ትዕግስት ዘሪሁንና ምንታምር ጸጋው በዋስ እንዲለቀቁ የእስር ፍርድ ቤት የሰጠውን ውሳኔ አጽንቷል። ጋዜጠኞቹ በዋስ እንዲለቀቁ ጠቅላይ ፍርድ ቤት የወሰነውን ውሳኔ ተከትሎ ትናንት ከሰዓት በ21ኛ ቀናቸው ከእስር ተለቀዋል። የፌዴራሉ ፖሊስ ወንጀል ምርመራ ጋዜጠኞቹን ትዕግስት ዘሪሁንና ምንታምር ጸጋው በ50 ሺ ብር ዋስትና ከእስር እንዲለቀቁ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት በሰጠው ውሳኔ ቅር በመሰኘት ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ጠይቆ ነበር። የግራ ቀኙን ክርክር ያዳመጸው የጠቅላይ ፍርድ ቤት ሁለተኛ ወንጀል ችሎት ነገሩን መርምሮ ውሳኔ ለመስጠት ለትናንት መስከረም 14 ቀን 2018 ዓ ም ተለዋጅ ቀጠሮ ሰጥቶ ነበር። ጋዜጠኞቹ ትዕግስት ዘሪሁንና ምንታምር ታምር ጸጋው በቁጥጥር ስር በዋሉ በ21ኛ ቀን በተለዋጅ ቀጠሮ ቀን የፌዴራሉ ጠቅላይ ፍርድ ቤት የእስር ፍርድ ቤት በዋስ እንዲለቀቁ የሰጠውን ውሳኔ አጽድቆ መዝገቡን ዘግቷል። ሌሎች አማራ በመሆናቸው ብቻ ያለወንጀላቸው ከታሰሩ አመታት የተቆጠሩ ሲሆን በዋስትና